እንዴት ይዟችኋል? ስራም ያላችሁ ቤትም ያላችሁ ኢጃዛ ስራ አይፈታችሁም። ሁላችሁም በዓለም ዳርቻ የምትገኙት ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? አለን አለን፣ አልሐምዱሊላ ረብልአለሚን ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ ማለት ነው። እሱም የነ ቡቡ የጨረቃዎቻችን ማለት ነው ሲጠፋጠፉ ምናምን ነገር እንግዲህ ታውቃላችሁ እኛ ሴቶች ማለት ነው በምንወደው ድርድር አናውቅም። በምናፈቅራቸው ድርድር አናውቅም። በእነሱ ከመጡ እንግዲህ ያው የሚገኘው ነገር ያው እንደዚህ እራስ መነጫጬ እኛ ሴቶች ነገር ሩጦ ወደ ጸጉር ነው የሚከደው እና ሴት ሲጣላ ጸጉር መመነቻች ማለት ተመነቻችኮ የሚያቅስ ሳትዋሹ በተለይ ወደ ክፍለ ሀገር ያለ ነው ማለት ነው። ውኋ ቀዴታ ሲካሄድ ከትምህርት ቤት መልስ፣ ብቻ ከምንም የሆነ አጋጣሚ ተገኝቶ ጸብ ካለ አስቀድሞ እራስ ጸጉር ላይ ማለት ነው እና ብቻ ወይ ላይ በጣም ደስ የሚል ላይፍ አለ። ያን ያንን የሚያስታውስ ካለ ማለት ነው በጣም የሚገርሙ ደስ የሚሉ ላይፎች ናቸው። እያደር ደግሞ ስናስታውሳቸው በጣም ያስቃሉ ማለት ነው እና ልክ እንደዛ ነው። አሁን እነ እንትና ጋይ እነ ብሩኬ ጋይ እየተፈጠረ ያለው ማለት ነው። እንግዲህ ብሩኬም ያው እንትን እያለ ነበረ፣ እችት አድርጌ ብሻለሁ ምናምን እያላት ነበረ። ጨረቃውም እንግዲህ አልቻለችም። ማንኛችንም ሴት እንደምናደርገው መነጫጨቀቻት፣ እሱንም አንዲህ በጥፊ በወዲያ በወዲህ ላጥላጣ ረገችው። እንግዲህ ቡቡዬ እንደዚህ አታድርግ ላለሁኝ ማለት ነው። እንደዚህ ፕራንክ እንደው ፕራንክ ግን የምር አሁን እኛ እኛ ጋ ይሄ ፕራንክ የምር ግን እንዴ እንዴ እንዴ ምር የእውነት እኮ ነው የሚወስዱት ግን እና ያው እንግዲህ ፕራንክ መሆኑም ይታወቃል። ያም ሆኖ ግን ለጊዜው የሆነ ቅስም ትን ይላል ማለት ነው ይሰብራልና በእንደዚህ አይነት ላይፍ እንግዲህ ያለፈ ሰው ታውቃላችሁ ምን አይነት እንደሆነ ስሜቱ እንዴት እንደሆነ ይታወቃል ማለት ነው እና እና እንግዲህ ብሩኬ እንደዛ ብሏል ሀይሚዬ በጥፊ ለጥልጠዋለች ማለት ነው። እሷንም ጸጉሯን መነቻችካት እዚህ ቦታ ደርሰዋል ማለት ነው። ያው ፕራንክም ቢሆን ግን እንደዚህ አይነት በፍቅር መሀል እንደዚህ አይነት ፕራንክ ባይደረግ ባይ ናይ ማለት ነው። የምር የምር ግን ማለት ነው እንዲህ አይነት ፕራንክ እኔ እንጃ እንደ ራሴ ፍቅሬን ያጎሽብኝ ያጎሽብኝ ነው የሚመስለኝ። ማንኛይቱንም ሴት አተለ ፕራንክ ለቪዲዮ ነው ብዬ አምጥቼ ከማኑ ባለቤቴ ወስዶ ለፕራንክ ላድርግሽ ምናምን ወይ ላይ ይሆናል አይደለም፣ የምሬ ምድር ነው የሚመስለኝ እና እንደ ራሴ እይታ ማለት ነው እንደ ራሴ እይታ፣ እናንተ እንደ ራሳችሁ እይታ ምን ታደርጋላችሁ? በራሳችሁ ላይ ቢሆን ማለት ነው። ባል ባለቤታችሁ፣ ፕራንክ ነው ምናምን ብሎ ከሌላ ሴት ጋር ችት ምናምን ሲያደርግ ስታገኙት፣ እኔ እንጃ ስሜቱ ይከብዳል ና እንዳያጋጥመኝም። እስካሁንም ፕራንክ አድርጎኝ አያውቅም። እኔም እስካሁን እንግዲህ እንደዚህ ነው ብዬ ፕራንክ አድርገውም አላውቅ በነገራችን ላይ ማለት ነው። ግን እያሰብኩኝ ነው፣ አሁን ላይ እያሰብኩ ነው፣ ያውም በቀላሉ ሳይሆን በትልቁ በትልቁ ፕራንክ እያሰብኩለት ነው ማለት ነው። እንግዲህ ባሉካው በዚሁ አጋጣሚ ውዴ ከሰማህም ያው ተራርቀና ያለ ነው በነገራችን ላይ። ከሰማኸኝም በዚሁ አጋጣሚ እንግዲህ አይዞህ። በአንተ የሚጨክን አንጀት ልብ የለኝም ግን ቢሆንም፣ ፕራንክ ግን አደርግሃለሁ ማለት ነው እሺ። ምንም ባልጨክንም ፕራንክ አደርግሃለሁ። አንድ ቀን እንደው አንጀት የነስር አድርጌ ጭክ ብዬ ምናምን ነገር ፕራንክ አደርገዋለሁኝ ማለት ነው። ዝግጁሁን እንግዲህ አሁን ላይ በቃ እንደዚህ ካልኩኝ ማለትም የለብኝም ነበር አይደለም። ምክንያቱም እንደዚህ ካልኩኝ ራሱ በደወልኩ ሰዓት ያው በስልክ ነው የኛ ፕራንካችን። በደወልኩ ሰዓት በሆን አጋጣሚ ፕራንክ ልታደርገኝ ነው ምናምን ብሎ ሊጠረጥር ይችላል ማለት ነው። አልም ወይም እስኪ ሞክራለሁ፣ ሞክራለሁ ከተሳካልኝ ግን ዋው በጣም በጣም በጣም ነው ደስ የሚለኝ። ሰላም እንዴት እንደመደሰት ማለት ነው። ባሎካን ተገይቶ ፕራንክ ካደረግኩት እስኪ እንግዲህ ያው ሚስቴ ይቆጣኛል። ምን ይላል? ምን ይላል? ያው በንዴት መቻል አለብኝ ማለት ነው። በቪዲዮ ያው ችግሩ በቪዲዮ አይወጣልኝም እምቢ ያለኝ። በቪዲዮ ላችኋለሁኝ እንጂ በቪዲዮ ቢወጣ ደስ ይል ነበረ። አጉል ደግሞ በቪዲዮ ውጣውጣው ብለሽ በኋላ ላይ ኮሜንት ምናምን ስታነቢ ትናደጅብኛለሽ፣ አለ ይህን ያዛኝ ማለት ነው። የምር ግን ያናድዳል። እንዲህ ያናድድ ይሆናል እኮ አይታወቅም። የእሱን ውበት ወይንም ደግሞ የእሱን ሁኔታ በቃ በሁሉም በሆነ ነገር እሱን ከእኔ በላይ አድርገው ሲገልጹት ምናምን ነገር ግን የስሜት ይሰማል ሞሬ ደግሞ የዩቱብ መሆኑን እያወኩኝ ኖርማል ነው ኖርማል ነገር ነው ብዬ ነው የማስበው። እላችኋለሁ ውዶች ወዬ። እና ሰላማችሁ ብዝት ብዝት ይበልልኝ። በያላችሁበት አላህ ይጠብቃችሁ። አላህ ሰላም በስነት በያላችሁበት የሆነላችሁ ማለት ነው። ሀገራችንን ሰላም ያድርግልን። ፍቅሯን ሁሉ ነገሯን ይመልስልን። ሰላም አለይኩም ወረመቱላ